እግዚአብሔር በክርስቶስ ኢየሱስ ሁላችሁ ያሻግራችኋል። በአይሪም ትሻገራላችሁ። የእግዚአብሔር ክብር በእናንተ ላይ ይገለጣል። እናንተ ወራሾች ናችሁ። ከነዛ ከሚያስፈሩን ዛሬ አላቸው ከምንላቸው ሰዎች ጋር ትወዳደራላችሁ። ንብረታቸውን ትወርሳላችሁ፣ መድረካቸውን ትወርሳላችሁ፣ ቴክኖሎጂያቸውን ትወርሳላችሁ። እናንተ ከናንተ እነሱ አትለምኑም፣ እነሱ ከናንተ ይለምናሉ።

በጥናት የእስራኤል ቅዱስ እግዚአብሔር ያበርታችሁ፣ እግዚአብሔር ይባርካችሁ። ሙላቱ የእናንተ ይሁን፣ ኃይሉ የእናንተ ይሁን፣ መንገዱ የእናንተ ይሁን። አይናችሁን እግዚአብሔር ያብራል፣ ትናንትና ያላያችሁትን ዛሬ ያሳያችሁ። በሕይወታችሁ ዘመን ያላሰባችሁትን እንድታስቡ እግዚአብሔር ማስተዋል ይስጣችሁ። የክብር ኃይል በእናንተ ላይ ይሁን። የክብር መንፈስ በእናንተ ላይ ይሁን። የእስራኤል አባት እግዚአብሔር ይባርካችሁ። አሜን ይባርካችሁ። ባህርን ተሻላችሁ ዓለምን የምታዳርሱ በእውቀት በማስተዋል በትምህርት በትሎታ ዓለምን የምታስደነቀው እግዚአብሔር ያድርጋችሁ። አሜን ያድርጋችሁ።

ጌታለ ትመለሱደፊት እቂት ጸሎቶች ይጠሩናል። ዋናው እዚህ የተገኘነው ለጸሎት ነው። እግዚአብሔር ወደ እርሱ እንድንመለስ ጥሪ ሲያቀርብልን ሊፈውሰን ነው። እግዚአብሔር ለዚህ ሊደርስ የዚህ ድስራት ሊፈታ ሀለሉያ እግዚአብሔር ከዙፋሙ ተነስተዋል። ድህነትን እያወራን ሀዘን እያወራን ችግር እየተነጋገርን እንዳንቀጥል እግዚአብሔር ጣልቃ ይገባል። የሚቀጥል ጸሎት አለ። በዚህ ላይ ቁጭ ያላችሁ እናቶችና አባቶች ትነሳላችሁ። የቤተ ክርስቲያን ትቆማላችሁ። ቃል ኪዳን የምንገባበት ጊዜ ነው። በአንድ ላይ በአንድ ላይ እንገባለን። የምንገባው ቃል ኪዳን የተሰበከልን ስብከት የሰማነውን ቃል በህይወታችን ተዶ ወደ እርምጃ ይወስደናል። ክብር ለእግዚአብሔር ይሁን። እናንተ እጃችሁን ያነሳችሁ ወጣቶች ከኔ በኋላ የሚለውን ትላላችሁ። ከዚህ ቀን ጀምሮ ከዚህ ቀን ጀምሮ

የረጀ ጀንበረ ይጸልዩልናል ግን ጨምሮ የሚጸልዩት ለቤተ ክርስቲያን መሪዎች፣ ለመጋቢያን፣ ለቀሶች፣ ለወንጌላውያን፣ ለወንጌል አገልጋዮች፣ ለሽማግሌዎች፣ ለዲያቆናት ከፊት ላለነው ሁሉ አንድ ላይ ይታድሶ በቤታችን እሥራ እንድጀመር የዚ ታድሶ ኃላፊነት ይይዘን ወደ ቤታችን እንድንገባ ትዳራችን እቶል ሰዎች ልጆቻችሁ በእናንተ ህይወት ምሳሌነት እንዲለወጡ እንዲፈወሱ አገልጋዮች በእናንተ አምራር በእናንተ መልእክት የት ውልድ ነፃ እየወጣ እንዲሄድ